ሰላም እንደምን ሰንብታችኋል፣ ውድ የብስራት ዩቲዩብ ቻናል ተከታታዮቻችን፣ ለዛሬም አንድ መሰናዶ ወደ እናንተ ይዘንላችሁ እንቀርባለን። የእግር ኳስ የዳኝነት ምስጢር እንደ ሁል ጊዜ የተለያዩ ሀሳቦችን ወደ እናንተ ማድረሱን ይቀጥላል። ለዛሬም አንድ ሁለት ሀሳቦችን ወደ እናንተ ይዘን የምንደርስ ነው የሚሆነው። እንደ ሁል ጊዜው የካፌ ኢንስትራክተር ኢንስትራክተር ሽፈር ረሸቱ ከኛ ጋር ጥሩ ቆይታን ያደርጋሉ። ፕሮግራሙን እየመራው ከምላ የስቱዲዮ ባለሙያዎች ጋር በጋራ ቆይታን ማደርገው አዲስ ማህመር ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብሯችሁ እንቆዩ። ኢንስትራክተር እንኳን ደህና መጡ እንዴት ሰነበቱ መልካም እንግዲህ ሁሌም እንደምናደርገው የተለያዩ ሀሳቦችን ከወደ ተመልካቾቻችንም እኛም የተዘጋጀንባቸውን ጉዳዮች እያነሳን ዳግም ወደ ወደ ተመልካቾቻችን የምንደርስ ነው የሚሆነው ለዛሬም የተለያዩ ሀሳቦችን እናነሳለን በመጀመሪያ ግን የምናገኘው አንድ ጉዳይ አለ ይህ ጉዳይ ሁልጊዜም እየመረጥን የምናደርሰው ከዳኝነት ጋር በተገናኘ ነው። እርስዎም የጻፉት መጽሐፍ የእግር ኳስ የዳኝነት ሚስጥር ነው። ከዛ ላይ የተለያዩ ሀሳቦችን እናነሳለን። ጨዋታዎችም ሲኖሩ ምን አይነት ስህተቶች ተሰሩ፣ ምን አይነት ጥሩ ወይም ደግሞ በጎ ጎኖች ነበሩ የሚለውንም እያነሳን ያሉ ተግዳሮቶችንም እናነሳለን። ለዛሬ አንድ ጉዳይ ልናነሳ ወደናል። ይህ ጉዳይ በእግር ኳስ ዳኝነት ሙያ ውስጥ የሚገጥሙ ተግዳሮቶችን ስለማንሳት ነው። እንደ ሌሎቹ ሙያ ሁሉ የተለያዩ በጎም መጥፎም ጎኖች ሊኖሩ ይችላሉ። ተግዳሮቶችም አሉት። ቀላል የሚባል ሙያ አይደለም። የተለያዩ ጫናዎች የሚነሱበት ጫናዎች ያሉበት ሙያ ነው እግር ኳስ ዳኝነት እና ይህ እግር ኳስ ዳኝነት ምን አይነት ተግዳሮቶችን በስሩ የያዘ ነው? ዋና ዋናዎችን፣ በእርግጥ በርካታ ናቸው፣ ስፍር ቁጥር ላይኖራቸው ይችላሉ። ነገር ግን ፊት ለፊት ላይ ሊቀመጡ የሚችሉ የጎሉ ጉዳዮች የትኞቹ ናቸው? የእግር ኳስ ዳኝነት በራሱ ያሉበት ተግዳሮቶች ምን ምን የሚሆኑ ናቸው? ወይም ደግሞ ምን የሚመስሉ ናቸው የሚለውን ለውድ ተመልካቾቻችን ብናደርስ መልካም እሺ አመሰግናለሁ። በእርግጥ ስለ እግር ኳስ ዳኞች ሁኔታ በተነሳ ቁጥር ይሄ ያነሳሽው ነጥብ ይነሳል፣ በግንባር ቀደምትነት ይነሳል እና ጎልቶ የሚታዩ ችግሮች በምንድን ነው የሚለዩት? ለተመልካች የሚለዩባቸውም ሁኔታዎች አሉ። አንዳንዶች ደግሞ በውስጥ ስለሚሆኑ እነሱ ደግሞ በዳኛው የእንቅስቃሴና የውሳኔ አሰጣጥ ላይ ሪፍሌክት ያደርጋሉ ይታያሉ። እነሱ ለዚህ ነው ብዙ ጊዜ የዚህ እግር ኳስ ዳኝነት የፊፋ ምንለው ወይም ኢንተርናሽናል ፉትቦል አሶሲዬሽን ቦርድ የአይኤፍኤቢ የዳኞች መመሪያዎች እና ማስተማሪያ ማንዋሎች ብዙ ጊዜ እንደሚሉት እኛም በሂደት እያወቅናቸው የመጣናቸው ማስረጃዎች እንደሚያስረዱት ዳኛ ሁለት አይነት ተጽዕኖች አሉበት ነው የሚሉት። ሁለት ነው ችግሮች አሉበት፣ ሁለት ነው። እኒህን ሁለት አይነት ዋና ችግሮች መቋቋም መቻል አለበት ነው። እነሱ ምንድን ናቸው? የውስጥና የውጭ የሚባሉ ናቸው። የውስጥ ችግር በራሱ በዳኛው ላይ የሚደርሱ ናቸው። ዳኛው ተቆጣጥሯቸው ወደዚህ መድረክ ሲመጣ ደግሞ ይህንን የሱን መድረክ የሚጠቀሙት የሚጠቀሙበት ተጫዋቾች፣ ሌሎች የሙያ ጓደኞቹ፣ ተመልካቹ የመረጠው እና የመደበውን የዳኞች ኃላፊዎች ወይም ደግሞ ፌዴሬሽኖች እና ይህን ደረጃ የሰጠውን አካል በማያስገምት አይነት ሁኔታ ሊወጣቸው እንደሚችል አድርጎ ውጦ ማለት ነው። ያ የውስጥ የምንለውን ነገር የውስጥ ችግር የምንለውን ነገር ውጦ ቅድም ያልኳቸውን የስፖርቱ ተካፋዮች እና አመንጫዎች ናቸው የምንላቸውን እነሱንም በማይጎዳ እነሱን ላይ ተጽዕኖ በማያደርስ አይነት ሁኔታ ኃላፊነቱን እንዲወጣ ግድ ይላል፣ ግድ ነው። ምክንያቱም እሱ እንዲህ ስለሆነ ነው ብሎ የሚልለት የለም። ለምሳሌ አንዱን እንደ ምሳሌ አንድ የውስጥ ችግር ብንናገር ታሞ ሊሆን ይችላል። ያ ህመሙ ግን ወደ ሜዳ ከመጣ ጀምሮ ታሟል የሚል ማንም፣ እሱን ታሟል የሚል የለም የሱ ታሟል መባል መቆም ያለበት መቼ ነው? ምደባ ለሚመድበው አካል አስቀድሞ ያለበትን ሁኔታ መግለጽ ያስፈልጋል። አንድ ይሄም መግለጽ ማይሆን ከሆነ ደግሞ ማያጋጥም ከሆነ ቢያንስ ለዚህ ጨዋታ ተመድበሃል የሚል ጥሪ ሲደርሰው ይህን ችግሩን ማስረዳት አለበት። ይሄ ጥሪያችሁን አመሰግናለሁ፣ ነገር ግን እንዳልቀበለው ተጽዕኖ የውስጥ ችግር አለኝ፣ ጤናዬ ትክክል አይደለም ማለት መቻል አለበት። ለምን ሌላ የተሟላ ዳኛ መምጣት አለበት። እሱ ግን ይሄ ሸፍኖ ቆይቶ ወደ ሜዳ ቢገባ ይሄ ስራውን አያሰራው። ምክንያቱም አይምሮሽ ነጻ ሆኖ በጨዋታ ህግ የተገነባ አይምሮሽን ብቻ ይዘሽ ሄደሽ ስራሽን ኃላፊነትሽን ትወጫለሽ እንጂ ሌላ በአእምሮሽ ውስጥ ያለ የግልሽን ጉዳይ እያሰብሽው ስለ እሱ እየተጨነቅሽ ያንኛውን ኃላፊነት እወጣለሁ ማለት አስቸጋሪ ነው። ይምታታል፣ መዘንጋት ይመጣል። መሮጥ ካለብሽ በወቅቱ ሮጠሽ ቦታሽን ይዘሽ ውሳኔ መስጠት ሲገባሽ በአንቺ በውስጥሽ ባለ ችግር ምክንያት እንደ ልብ እንዳትሮጭ የሚያደርግሽ ነገር አለ ማለት ነው። ስለዚህም ኳሱ ዳኝነቱን በቦታው ተገኝተሽ መወሰን ሲገባሽ አትወስኝም። በዛ ውሳኔ ትክክል አለመሆን ምክንያት ደግሞ የቡድኖች የተጫዋቾችን ስሜት የሚለውጥ ነገር ይፈጠራል። እሱ ብቻ አይደለም፣ ውጤቱም በሕግ የተደገፈ ውጤት አይሆንም። በዳኝነት ጉድለት ወይም በዳኝነት ተጽዕኖ ነው እንጂ ትክክለኛ ውሳኔ ያልተሰጠብንም ነበር የሚል ጥያቄ ያስነሳል። ስለዚህ አንዱ የውስጥ ችግር የምንለው እንግዲህ እሱ ነው። እዚህ ጋር ግን ኢንስትራክተር ምናልባት ህመም ከተሰማው ወይም ደግሞ ህመም ስሜት የሚስተዋልበት ከሆነ ቀደም ብሎ መታወቅ አለበት፣ ወይም ደግሞ ሌላ ዳኛ ያን ጨዋታ እንዲመራው መደረግ አለበት ተባለ። ነገር ግን በተቃራኒው ሁልጊዜ ቀድሞ ነገሮች ላይ ሊከሰቱ ይችላሉ። በሰዓቱ በቦታው ላይ ድንገተኛ ሆኑ ነገሮች ደግሞ ሊፈጠሩ ይችላሉ። ስለዚህ ይህ ነገር ሲሆንስ ምንድን ነው ሊደረግ የሚችለው? ህመሙ ድንገተኛ ከሆነ ወይም ደግሞ በሰዓቱ ላይ የተፈጠረ ነገር ከሆነ ምን አይነት እርምጃዎች ይወሰዳሉ? እሱ ለራሱ ያለው ሕግ አለው። ምንድን ነው ተሟልቷል። ዝግጁ ነው። ጨዋታውን ጀምሮታል ወይም ሊጀምረው ሲል ብለን እንነሳ። ሊጀምረው ሲል ማለት ምን ማለት ነው? ሁሉ ነገር ተጠናቋል። ኮሪደር ላይ ናቸው። ልጆቹ እየገቡ ነው። እሱም ሊገባ ነው። በዛ ሰዓት ውስጥ አንድ ነገር ይከሰታል። በእንዲህ አይነት ክስተት እሱ ኃላፊነቱን ሊወጣ የማይችልበት ሁኔታ ካለ ህግ አለው ለዚህ። ያ ህግ ምንድን ነው? አራተኛ ዳኛ የሚባለው አንዱ ይሄ ነው። በሱ ደረጃ ተመጣጣኝነት ደረጃ ያለው ችሎታ ያለው ዳኛ ነው አራተኛ ዳኛ የሚሆነው። የአራተኛ ዳኛ አንዱ ተግባር ይሄ ነው። አራተኛ ዳኛ ምንድን ነው የሚሰራው ሲባል አንዱ ዳኝነቱን ሊወጣ ያልቻለ ዳኛ ቢያጋጥም እሱን ተክቶ ይሰራል ነው ዋናውን ዳኛ። ስለዚህ ይሄ ነው የሚሆነው። ሌላ ደግሞ ጨዋታውን ከጀመረውም በኋላ ቢሆን ብዙ ጊዜ በሜዳ ላይ እንዳየ ነው፣ የግር የጅማት መሳሳብ፣ የጡንቻ ወይም ሌላ ድንገት ንፋስ ሊሆን ይችላል፣ መተንፈስ ችግር ሊሆን ይችላል። እንዳይንቀሳቀስ የሚያደርገው ችግር ከተፈጠረ ያን ችግር ይዞ ሊጨርስ ይሄንን ጨዋታ ማለት አይገባውም። ኢሚዲየት ሊያቆሙ አልቻልኩም ማለት አለበት። እዛው ኮሚሽነር አለ እዛው የዳኞች ተጠሪዎች ይኖራሉ። ወዲያው በዛ በህጉ መሰረት እሱን ሊለውጡት ይችላሉ። ምን ማለት ነው? አራተኛ ዳኛውስ ወደዚህ ሲመጣ ምን ይሆናል? እሱ ለምሳሌ የሚለወጥ ላይሆን እንጅል ነው እንጂ መቀመጫ ላይ ሊቀመጥ የሚያስችለው እንዲሮጥ የማያስችለው ከሆነ ሌላ ግን ዳኛ ከሌለ ይሄ እንግዲህ የምንለው አሁን በእኛ በአፍሪካና በሌሎች አፍሪካ ተመሳሳይ ኮንቲኔንቱ ላይ ባሉት አካባቢ ያለውን ሁኜ ነው የምናገረው። በሰለጠኑት ዓለም ሁሉም ነገር አለ። ማን መጫወት ባይችል ማን ይቀየራል የሚለውን አውቶማቲካሊ ሰርተው ቁጭ ያደረጉት ነገር ነው የሚሆነው። እኛ ጋር ለምሳሌ እንደ ምሳሌ እዚህ ብንል አራተኛ ዳኛ ብለን ሞክረን መድበናል። ግን እሱ ገባ፣ ዋናው ዳኛን ቀየረ። እሱ ሲወጣ ግን ውጭ ሊል የሚያስችለው ከሆነ እንደ አራተኛ ሆኖ ሊረዳ ይችላል። ምክንያቱም ተጫዋች መቀየር ነው አራተኛ ዳኛ ኳስ መቀያየር ነው፣ እዛ ያለውን ነገር ከኋላ ያሉትን ተጫዋቾችና ተጠባባቂ ቡድኖች ወይም የቡድን መሪዎችን መቆጣጠር ነው። እነዚህ ነገሮች ናቸው እንግዲህ ጎልተው የሚታዩት ለአራተኛ። ይሄንን ለመስራት የሚያስችለው አቅም ካለው አራተኛ ሆኖ ሊያግዝ ይችላል። ይሄ እንጂ ይሄ እኔ እያልኩ ያለሁት አንቺ ያልሽውን ጥሩ ነው። ምክንያቱም እንዲህ ያጋጥማል ላጋጥሞም በዓለም ዋንጫም በምንም በምንም አይተናል። እንዴት ዳኛ ሲቀየር እንዳየን ውስጥ ጨዋታው ላይ እያለ የተጎዳ ዳኛ ማጫዋት ያልቻለ ዳኛ ሲያጋጥም እንዴት እንደሚቀየር ሁሉ አይተናል። ይሄኛው ግን ገና መቀየር ሳይሆን ውስጥ መቀየር ሲገባው ጨዋታው እንዳያመልጠኝ ብሎ ሊሆን ይችላል። ይሄ እንዲያልፈኝ አልፈልግም ብሎ ሊሆን ይችላል። ስለዚህ ይሄ በይሉኝታ ተወጥሮ ግን ይገባና ስራውን ለሚሰራውን ዳኛ ነው የምልሽ። በሰጽኖ ሆኖ ነው ግን ስራውን እየሰራ ያለ የውስጥ ችግር አለበት። ሌሎችም ሊሆኑ ይችላል። የገንዘብ ሊሆን የኢኮኖሚ ነገር ሊሆን ይችላል። እሱ ሁሉ እርግፍ አድርጎ ነው ጥሎ የሚመጣው። ከሰዎች ጋር ተጋጭቶ ሊሆን ይችላል። እሱን እያብሰለሰለ ሊሆን አይችልም። ሌላም ሌላም የቤተሰብ ችግሮች እነዚህ ሁሉ አጥበሽ አስቀምጠሻቸው እዛው ጥለሽ ነው መግባት ያለበሽ። እሱን ይዘሽ ኳስ ሜዳ ውስጥ መግባት ግን አይቻልም። ሪፍሌክት ያደርጋል፣ የእነሱ ችግር እሱን ማለቴ ነው። እንግዲህ የውስጥ ችግር የምንለው ይሄ ነው። ሌላው የውጭ ችግር የምንለዋል ለዳኛ። አሁን ይህን የምናነሳው ቅድም እንዳልሽው ነው፣ ዳኞች የጎሉ ችግሮቻቸው ምንድን ነው? ሜዳ ላይ እኮ ራሳቸውን ሆነው አይሰሩም። ለምንድን ነው የማይሰሩት ብለን ስንል አለባቸው ችግር፣ ችግራቸው መቀረፍ አለበት ነው። የሚቀርፈው አካል ካለ ይቀርፋል። ባለቤቱ ራሱ ዳኛው ከሆነ ታግሎ ራሱን ያስተካክላል፣ ካልሆነ ዳኝነቱን መተው ነው እንጂ። ምክንያቱም ዛሬ ዳኝነት ድሮ በሁለት ብር እና አንድ ብር ነበር ዳኝነት የተጀመረው። እኔም የማስታውሰው ማለት ነው። ለረዥም ጊዜ ግን በነጻ ነው አማተር የሚባለው በጎ ፈቃደኝነት ላይ የተመሰረተ ስለነበረ አመሰራረቱ፣ የኢትዮጵያ ፉትቦል ሲጀመር ስለ ገንዘብ የሚያነሳ የለም። ተጫዋቹም በይው ለስሜቱ ነው፣ ዳኛውም ለስሜቱ ነው። ጥሩ ለመባል ነው የሚሰራው እንጂ ብር አገኛለሁ የለም። በኋላ ነው እንደው ኧረ ለጫማም ለሳሙናም ቢሆን ለሊስትሮም ቢሆን እንደው ለአንዳንድ ነገር ተብሎ ያቺ በነበርኩበት አካባቢ ማለት ነው፣ ክፍለ ሀገር ነበርኩና ነው አዲስ አበባ ላይ ደግሞ እንደዚሁ አምስት ብር እና አስር ብር ነበር። እዛ በኋላ ነው አስራ አምስት ብር የሆነው ዋና ዳኛ። ይሄ ሁሉ ዕድሜ ሲመጣ ታዲያ እዚህ እኔም ከገባሁ ጊዜ ጀምሮ አዲስ አበባ አያለሁ አስራ አምስት ብር የሚባለውን ግን ሳልበላውን የወጣሁትን በአጋጣሚ እና ምንድን ነው እልልሽ የፈለግኩት ዳኝነት ዛሬ ያለበት ደረጃ በሚሊዮን የሚቆጠር ተመልካች የሚያየው፣ በቢሊዮን የሚቆጠር ተመልካች የሚያየው፣ ተጫዋቾቹ በጣም የረቀቀ ጨዋታ የሚያሳዩበት፣ በዛው ልክ ደመወዛቸው፣ ገንዘባቸው በሺዎች እኛ ምናልባት ቁጥሮቹን በማናቃቸው፣ አመጋገባቸው፣ አያያዛቸው፣ ጨዋታ ሳይኖራቸው ሲወጡ እንደ ማንኛውም ሰው ሲኖሩ የሚይዙት መኪና፣ የሚኖሩበት ቤት ቤተሰቦቻቸው፣ ልጆቻቸው ቆንጆ ነው። እንደዛ ያሉትን ተጫዋቾች ገብተች ስታጫውጪ አንቺ ደግሞ ማነሽ እሱ አንቺም ትለክ ያለሽ። ስለዚህ ነው ፕሮፌሽናል የሆነ ዳኝነት ላይ ቢደረስና ፕሮፌሽናል ለነሱም ገንዘብ የሚሰጣቸው ስራቸው የሆነ ትሬኒንግ ይነሳሉ። ተጫዋቹ እንደሚያደርገው እነሱም ትሬኒንግ ያደርጋሉ በቀን የሕክምና ክትትላቸው ይደር ሐኪም ይመደብላቸዋል፣ ክትምናቸውን ያደርጋሉ። ምግባቸው በሰዓቱ ምን መሆን እንዳለበት፣ ጨዋታ ሲኖራቸው ሳይኖራቸው እንዲህ ተደርገው የሚኖሩ ናቸው። አሁን የእንግሊዝ ፕሪሚየር ሊግ ዳኞችን ብናይ ሌሎቹም ሌሎቹም ልዩ ጥበቃም አለ። አሁን እነዚህ ሁሉ ባሉበት ነው አንድ ዳኛ የሚሰራው። ወደ እኛ ሀገርና በእኛ ሀገር ተመሳሳይ ወዳሉት ስንሄድ ቁጥር አንድ መጀመሪያ ዳኛው ስለሚበላው፣ ስለሚለብሰው፣ ስለምናምኑ ቅድም ባልኩሽ የውስጥ ችግር በምንለው ውስጥ ያቅፍና እንደምንም እሱን ሸፍኖ ሊመጣ ይችላል። ከዛስ በኋላ ያልን እንደሆነ ወደ ሜዳ ሲገባ ማን ነው እሱንና ጓደኞቹ ረዳት ዳኞቹን የሚጠብቃቸው? እሱ ያሳስበዋል። ውሳኔ በተሰጠ ቁጥር መጣሁብህ የሚል አይነት ተመልካች ካለው ሰው ነውና ስጋት ይኖረዋል። ስጋቱን እያሰበ ዳኝነት ሲሰጥ ደግሞ ዳኝነት ይፋለሳል። ብዙ ጊዜም ደግሞ ተመልክተናል እኮ እንዲህ አይነት ነገሮች ከተመልካቾች እዛቻ፣ ማስፈራሪያ። ሀገር ውስጥ እንደዚህ ነው ሙያውን ለቁም ሙያ ራሱ ታዲያስ። ሜዳው በራሱ ጥበቃ ያለውም አሁን አሁን እኮ ነው የምናያቸው፣ ብልጭ የሚሉ ስታዲየሙ የተሰርተዋል። ያው እዛው ስታዲየሙ አካባቢ ደግሞ ወደ ሜዳም እንዳይገቡ የሚያደርግ መከላከያ አለው፣ እሱ ተደርጓል። ግን በጨዋታው በፐርሰንት እናስቀምጠው ካልን በኢትዮጵያ ፉትቦል ላይ ስንቱ ሜዳ ነው እንዲህ አይነት የሆነው? ጨዋታው ያለው የት ነው? ግርግር ውስጥ ያለው የት ነው? አሁን ምላቸው ችግሮች ሁሉ ያሉት የት ነው? ታች ነው እንጂ እዚህ አዲስ አበባ ስታዲየም ላይ መጥቶ የጎሉት ነገሮች ይታዩ እንደሆን ነው እንጂ፣ አጥር ስላለው ባህር ዳር ላይ ያለው፣ ሐዋሳ ላይ ያለ፣ ሌሎችም አካባቢዎች ድሬዳዋ ላይ ያለ እንደነዚህ የመሳሰሉት ላይ ግን ድሮ ቀረ። ያው ምንም እንትን ገመድ ነገር አድርጎ ገመዱ ሾልኮ ይሄዳል ዘሎ ይሄዳል፣ ምንም ማለት አልነበረም። ፖሊስም ቢሆን ትንሽ ትንሽ ነው። ለዛውም ፖሊስ የማይጫወት ከሆነ ደሞ ነው። ፖሊስ የሚጫወት ከሆነ ደግሞ ችግር አለ። ጦር ሰራዊት የሚጫወት በእኛ ጊዜ እንደምንለው ነው። መከላከያ እንደ ሲጫወት መከላከያ የሆኑ ጥበቃዎች እዛ ላይ ካሉ ምን ያህል የጠሩ ናቸው እነሱ? ምን ያህል ፖሊሱ የጠራ ነው? አዎ ችግር ነው። እና እንዲህ እንዲህ ያለ ነገር ስላለ ያንን የሚቀርፍ አይነት ደንብ መመሪያ ተዘጋጅቶ ከዛ በኋላ ሜዳውን በዛ መልክ ተከብሮ ዳኛውን ልበ ሙሉ የሚያረጉ ነገሮች ምናምን እየሰጋ እንዳይጫወት ማለት ነው። ስለዚህ ከውጭ ችግሮቹ አንዱ ይሄ ነው። ከዛ ደግሞ የተጫዋቾች በህጉ ውስጥ አለመታቀፍ ህጉን ያለማወቅ አሰልጣኞች እሺ ተጫዋቾች ውስጥ ብለን ብንል ኃላፊነት የወሰደው ብዙ ብር አሁን በሀገራችን ብዙ ብር እየፈሰሰ እየወጣ ነው። አሰልጣኞች የሚቀጠሩት ምን ያህል ለእግር ኳስ ጨዋታው ህግ ራሳቸውን ያዘጋጁ ናቸው? ቴስት መደረግ አለባቸው። እነሱ ተው ያላሉትን ነገር ተጫዋቹን እንዴት ተው እንለዋለን? ማን የነገረውን? ይሄም አንዱ ተጽዕኖ ነው፣ ተጽዕኖ ያደርግበታል አሁን ብዙ ሰው ለምን አይነግረውም ለምን አያስተምረውም? ነው እሱ እኮ እዛ አስተማሪ አይደለም። ዳኛ ሀያ ሁለት ተጫዋቾች በግራና ቀኝ አስራ አንድ አስራ አንድ በሚጫወቱበት ሜዳ ላይ ስንት ጊዜ ኳስ ቆሞ ስንት ጊዜ ተጫዋቹን ያስተምራል? እሱ ጨዋታ ሊካሄድ ነው ወይስ ሲያስተምር ሊውል ነው? እናንተ እንዲህ አይደለም፣ ህጉ እኮ እንዲህ ነው የሚለው ሌላ አይችልም። የተሳሳተ ነገር ሲታይ በህጉ ውሳኔ መስጠት ነው። አሁን የተሰጠው ውሳኔ ከሁለት ሶስት ደቂቃ ከአስር ደቂቃ በኋላ ተመሳሳይ ነገር ሲደረግ ዳኛው አሁንም ያንን ሲቀጣ፣ ግን ሌላው መማር አለበት አ ቅድም ለካ እንዲህ ነው ብሎ ያ ሰዓት ነው ተመልካቹም ሆነ ተጫዋቹ የቡድን አመራሩ ሊማር የሚችለው እንጂ እንደ ክላስ እንደ ክፍል በክፍል ውስጥ እንደሚሰጥ ትምህርት ዳኛው በየደቂቃው በየሰከንዱ ጥፋት ያጠፋውን ተጫዋችና እያለ እያቆመ ምናምን ነገር የለም። ያም አሁን እሱም በትንሽ በጨረፍታ ይታያል። ቢጫ ካር ለምሳሌ ያጠፋል አንድ ተጫዋች፣ ህጉ ምን ብሎ አስገባ። አሁን ተሻሽሏል፣ ጥሩ ነው። ባለፈው ሶስት አራት ዓመት ጀምሮ ዋርኒንግ የሚል ነገር ድሮም አለ፣ በቃል እናደርገዋለን። አሁንም ግን በጽሁፍ ተጻፈ ዋርኒንግ፣ ዋርኒንግ አንድ መማሪያ ነው ይሄ ጥፋትህ ሁለተኛ የሚያስደግምህ ከሆነ ቢጫ ካርድ ነው ብዬው፣ ነው ሊሄድ የሚችለው የቃል ማስጠንቀቂያ ነው። ከዛ በኋላ ግን ያን ጥፋት ሲያደርገው ደግሞ ወደ ካርዱ ካልሄድኩ ልጁ ሌላ ነገር እየሰራ ነውሞ፣ የከፋ ነገር ሊያረግ ነው። ስለዚህ ያ ማስተማር የምንለው ለዛች ዋርኒንግ በተባለችባት ፔሬድ እንኳን መማር መቻል አለበት ተጫዋቹም፣ ህዝቡም የቡድን አመራሩም እና ስለዚህ የት በህጉ ያልታቀፉ አሰልጣኞችና ተጫዋቾች ከሌሉ፣ አሁንም ተጽዕኖ ነው እሱ። ያስቀጣል ከተባለ መቅጣት ነው፣ ዳኛው ያንን ህግ ተግባራዊ ማድረግ ነው። እንዴት እንዲህ ያደርጋል? ለእኛ እንዲህ ነበር ወይ? ባለፈው እኮ ሲያጫውት አንድ ዳኛ እንዲህ አንተ ሆነ የቀጣንን አልቀጣንም ነበር ሊሉት ይችላሉ። ዲፔንድስ እንደ ዳኛው ሁኔታ ነው። ይሄ ዩኒፎርሚቲ ያለው ሬፈሪንግ እንዲኖር ደግሞ መስራት ያለበት አካል አለ። ያ ደግሞ ይህን ውድድሩን የሚያካሄደው የእግር ኳስ አካል አመራር፣ ዳኝነቱ ላይ ያሉ ኃላፊዎች እና ባለሙያዎች መስራት ያለባቸው ነው። ዩኒፎርም ትርጉም የማይሰጡ ዳኞችን ሰባስቦ ዩኒፎርም በሆነ መልክ ዳኝነቱን ስሩ ብሎ የማስተማር የመከታተል የመቆጣጠር ኃላፊነት ነው። ይሄኛው ወደዚህ የሚያመጣቸው ማለት ነው። በአንድ አይነት ጥፋት አንድ አይነት ውሳኔ እንዲሰጡ የሚያደርገው። ለምን፣ ህጉ ግልጽ ነው። እንዲህ እንዲህ ያደረገ እንዲህ ይሆናል ነው። እርግጥ በፒኔን ኦፍ ዘ ሬፈሪ የምንላቸው ነገሮች አሉ። ያ ምንድን ነው? ለጥፋት ሳይሆን እየሄደ ያለ ተጫዋች፣ እየሮጠ ያለ ተጫዋች በመንገድ ላይ እየሄደ ከኋላው ኳስ ቢነካው እጁን በእጅ ኳስ በተነካ ቁጥር ይሄ ነው ቅጣቱ ብሎ ሊል አይችልም። ያ ዳኛው ነ ይሄ እኮ ሆን ብሎ አይደለም ኳሱንም ቀጥታም አላየውም ብሎ ማለት የሚችለው ዳኛው ብቻ ነው። እጅና ኳስ ሲገናኝ ቅጣት ነው የሚል መንፈስ የያዘ ተመልካች፣ መንፈስ የያዘ የዚህን ውሳኔ መንፈስ የያዘ ከሆነ ግን ፔናልቲ ቢሰጥለት ነው ደስ የሚለው። ማንም ቢሆን ያንን ሳይሰጥ ሲቀር ተቃውሞ ይመጣል። ስለዚህ ነው ዳኛው፣ በዳኛው አመለካከት በዳኛው እሳቤ ይሄ ሊያሰጥ አይችልም የሚልባቸው ሁኔታዎች አሉ። እነሱ እንደተጠበቁ ሆነው ግን ሕጉ ግልጽ ነው። በዩኒፎርምን የሚሰራ ነው፣ በአንድ አይነት ትርጉም መሰጣት አለበት። እና እነዚህን ለማድረግ የሚያስችሉ ሁኔታዎችን ማሟላት ያስፈልጋል። እንግዲህ በውጭ የምንላቸው እሱ ነው፣ ኮንፍሮንቴሽን ይመጣል። ሌላው ተጽዕኖ ነው። ይሄ ብጥብጥ፣ አለመረጋጋት፣ አለመስከን፣ እርጋታ ኖሮ ችግሩን ማስረዳት ሲቻል መተናነቅ፣ አዎ ቶሎ ብሎ ደግሞ ወደ ዳኞች መምጣት፣ ወደ ረዳት ዳኞች መሄድ፣ የቃላት አላስፈላጊ ቃላት የሚወረወሩ አሉ። እነዛ እነዛን መወረወር እነዚህ ሁሉ ይረብሹሻል። ጤናማ እንድትሆኛ ያረጉሽም እና በዚህ ምክንያት አንድ ውሳኔ ወስነሽ ሊሆን ይችላል። ለምሳሌ ቢጫም የሚያሰጥ ቀይም የሚያሰጥ አሁን ደግሞ ሕጉን ሰብሮ ደግሞ ሕጉን አበላሽቶ ያ ተጫዋች ሌላ ቢጫ የሚያሰጠው ከሆነ ልለፈው አሁን ቅድም እንዲሰጥቸው ነበር የሚል ዲለማ ውስጥ ምትገቢ ከሆነ እሱ ደግሞ ችግር ነው። ስለዚህ ለውሳኔ አሰጣጥ ራስን ቆራጥ አርጎ ካለ መገኘት የተነሳ ሁኔታዎች ተጽዕኖ ይታያል በሜዳ ውስጥ። ለዚህ ነው መረጋጋት የጎደለው ውሳኔዎች የሚሰጡት። አንዴ እዚህ ጋር ደህና ነገር ይሰጥና እዚህ ጋር ሲመጣ ያ ይታለፋል። እንዴ ለምን ያንን ቀጣ፣ ለምን ይሄን አለፈው? ቅድም እዛ አልፎ ነበር፣ አሁን ይሄኛውን ለምን ቀጣ? የሚያሰኙ ነገሮች የሚመጡት ካለመረጋጋት ነው እና የውጭና የውስጥ ችግሮች አሏቸው። ዳኞች ነጻ አይደሉም ማለቱ ይሻላል። ብዙ ነው፣ በርካታ ነው። ቅድም መግቢያሽ ላይ እንዳልሽው መዘርዘር በጣም ራሱን የቻለ ጊዜ የሚፈጅ ነው። መልካም ው ኢንስትራክተር፣ እርስዎ እንደጠቀሱት ነው ዋና ዋናዎቹን ያነሳ ነው። የዛሬው መሰናዷችንን እዚህ ላይ እንቋጭና ዳግም በሌላ ጥንቅር እንደምንገናኝ ለውድ ተመልካቾቻችን ቃል በመግባት እዚህ ላይ እንቋጨው ፕሮግራማችንን። እንግዲህ ውድ ተመልካቾቻችን፣ ዳኞች ስለሚገጥሟቸው ተግዳሮቶች የዳሰስንበት መሰናዶ ይህንን ይመስል ነበር። በቀጣይ በሌላ ጥንቅር ዳግም እስከምንገናኝ በያላችሁበት ቸርቆዩልን ዩሉን እንላለን። የካፍ ኢንስትራክተር ኢንስትራክተር ሽፈራው እሸቱ እንደ ሁልጊዜው ከእኛ ጋር ጥሩ ቆይታን አድርገዋል። ከመላ የስቱዲዮ ባለሙያዎች ጋር በጋራ በመሆን ፕሮግራሙን እየመራሁ አብሬያቸው የቆየሁት አዲስ ማዕምር ነበርኩ። የካፍ ኢንስትራክተር ኢንስትራክተር ሽፈራው እሸቱ እንደ ሁልጊዜው ከኛ ጋር ጥሩ ቆይታን አድርገዋል። ፕሮግራሙን እየመራው ከመላ የስቱዲዮ ባለሙያዎች ጋር በጋራ ቆይታን ያደረግኩት አዲስ ማዕምር ነበርኩኝ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። መልካም ቀን።